ጣፋጩ እስር ቤት ከበለው ገበየው በፍቅር አዋቅሮ በቃል የሚማገረው በኪዳን እግረ ሞቅ አቁራኝቶ የሚያስረው በአንድ ቀን ሰርጋ ልምጥ እንደሚቀበለው ትዳር ክር ንዑድ ጣፋጭ እስር ቤት ነው። መብራቱ ካልጠፋ እንቅልፍ የማይወስደው መብራቱን አብርቶ ማደር ከለመደው ሁለት ተቃርሞ ነው በአንድ የሚገመደው ጥቁርም ነጭም ነው ቀለሙ ግራጫ። በማርም በሬትም ያበስላል እንጎቻ ፆታ ጦፎ ቢነድ በሶስት ጉልቻ ጥላሸትና መድ አያጣም ጋብቻ። ውጭ ያሉት ለመግባት ቋምጦ ይወጣሉ፣ ውስጥ ያሉት ለመውጣት ትግል ይገጥማሉ። የተቃርመው ቋጥኝ ጎንሽም ሲገጨው፣ ጸጸት ቋጥኝ ሆኖ ልብሽ እንዳይቆጨው፣ ነጠላነትሽን ዝግ ብለሽ ቋጭው፣ ነጠላነትሽን ዝግ ብለሽ ቋጭው።